በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የመጽሐፍ ቅዱስ ንባብ ኦሪት ዘፍጥረት ምዕራፍ 22 አብርሃም ልጁን ለመስዋት ማቅረቡ። ከነዚያ ነገሮች በኋላ እንዲህ ሆነ፣ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፦ አብርሃም አብርሃም ሆይ! እርሱም እንሆ አለው አለው የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ከፍተኛ ተራራ ሄድ። እኔም በምነግርህ በአንድ ተራራ ላይ በዚያ መሥዋዕት አድርገ ሰዋው አለው። አብርሃምን በማለዳ ተነስቶ አያውን ጫነ፣ ሁለቱንም ሌሎች፣ ልጁን ይስሐቅንም ከእርሱ ጋር ወሰደ። እንጨትንም ለመሰዋት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ፣ በሶስተኛ ቀን ደረሰ። አብርሃም አይኑን አንስቶ አነሳና ቦታውን ከሩቅ አየው። አብርሃምም ሎሎዎቹን አላቸው፣ አህያዋን ይዛችሁ በዚህ ቆዩኝ። እኔና ልጄ ወደዛ ተራራ ሂደን እንሰግዳለን። ሰግደን ወደ እናንተ እንመለሳለን። አብርሃምም የመስዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው። እርሱም እሳቱንና ቢላዋውን በእጁ ያዘ። ሁለቱም አብረው ሄዱ። ኢሳቅም አባቱን አብርሃምን ተናገረው፣ አባቴ ሆይ አለ። እርሱም ልጄ ምንድን ነው አለው። እሳቱና እንጨቱ ይኸው አለ፣ የመሰዋቱ በግን ወደ የት አለ አለው። አብርሃምም ልጅ ሆይ የመሰዋቱን በግ እግዚአብሔር ያዘጋጃል አለው። ሁለቱም አብረው ሄዱ። እግዚአብሔር ወዳለውም ወደዚያ ቦታ ደረሱ። አብርሃም በዛች መሰዊያን ሰራ እንጨትንም ረበረበ። ልጁንም ይስሐቅንም አስሮ በመሰዊያው በእንጨቱ ላይ በልቡ አስተኛው። አብርሃም እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላዋ አነሳ። የእግዚአብሔር መልአክም ከሰማይ ጠራና አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱም በብላ በብላቴናው ላይ እጅህን አትዘርጋ! አንዳች አታድርግበት ለምትወደው ልጅህ ከእኔ አራራህምና አንተ እግዚአብሔርን የምትፈራ እንዲሆንክ አሁን አውቅ ያለው አለው። አብርሃምም አይኖቹን አቅንቶ በተመለከተ ጊዜ በኋላ እነሆ አንድ በግ ቀንዶች በሳቢቅ ተይዞ አየው። አብርሃምም ሂዶ በጉን ወስዶ በልጁ በይስሐቅ ፈንታ ሰዋው። አብርሃምም ዛሬ በዚህ ተራራ እግዚአብሔር ፈጽሞ ታየኝ ሲል ያም ቦታ ራእይ እግዚአብሔር ብሎ ጠራው። የእግዚአብሔር መልአክም አብርሃምን ከሰማይ ሁለተኛ ጊዜ ጠራው፣ እንዲህም አለው እግዚአብሔር በራሴ ማለሁልህ ይላል፣ ይህን ነገር አድርግሃልና ለምትወደው ልጅህም ከእኔ አራራሃምና መባረክን እባርካለሁ ዘርህንም እንደ ሰማይ ከዋክብት በባህር ዳር እንዳለ አሸዋ ፈጽሞ አበዛዋለሁ። ዘርህ የጥላት ሀገሮችን ይወርሳሉ። የምድር አሕዛብ ሁሉ በዘርህ ይባረካሉ፣ ቃልን ሰምተሃልና። አብርሃምም ወደ ብላቴኖቹ ተመለሰ። ተነስተው ወደ አዝቅት መሐላ አብረው ሄዱ። አብርሃምም በአዝቅጥ መሐላ ተቀመጠ። የናኮር ትውልድ እግዚአብሔር እንዲህ ሆነ። ከዚያ ነገር በኋላ ለአብርሃም እንዲህ ተብሎ ተነገረ፣ እነሆ ሚልካ ደግሞ ለወንድምህ ለናኮር ልጆችን ወለደች። እነርሱም በኩሩ እጽ፣ ወንድሙ በዋክስና፣ የአራም አባት ቀማኤል፣ አኮዛት፣ ኢዝራው፣ ፌልዳስ፣ ዮፍታና፣ ባቱኤል ናቸው። ባቱኤልም ርብቃን ወለደ። ሚልካ ለአብርሃም ወንድም ለናኮር የወለደችለት ስምንቱ ልጆች እነዚህ ናቸው። ሬህማ የሚሏት እቅብቱ ደግሞ ጥብሃን፣ ቤካን፣ ጠኮንንና ሜካን ወለደች። ምዕራፍ 23 የሳራ መሞትና አብርሃም የመቃብር ቦታ መግዛቱ የሳራ ዕድሜ 127 ዓመት ሆነ። ሳራም በቆላው ውስጥ ባለችው አርብቃ በምትባል ከተማ ሞተች። እርሷ በከነአን ምድር ያለች ኬብሮ ናት። አብርሃም ለሳራ ሊያዝንላት ሊያለቅስላት ተነሳ። አብርሃምም ከሬሳዋ አጠገብ ተነሳ፣ ለኬጥ ልጆችም እንዲህ ሲል ተናገረ። እኔ በእናንተ ዘንድ ስደተኛና ምጻተኛ ነኝ። በእናንተ ዘንድ እንደገዛም እንድገዛ የመቃብርን ርስት ስጡኝ፣ ሬሳዬም እንደናንተ ልቅበር። የኬጥ ልጆችም ለአብርሃም መለሱለት፣ አይሆንም። ጌታ ሆይ ስማን፣ አንተ ከእግዚአብሔር ዘንድ ለእኛ ንጉሥ ነህና፣ ከመቃብር ስፍራችን በመረጥከው ቦታ ሬሳህን ቅበር። ሬሳህን በዚያ ተቀብር ዘንድ ከእኛ መቃብሩን የሚከለክልህ የለም። አብርሃምም ተነሳ፣ በሀገሩ ሕዝብ ፊት ለኬጥ ልጆች ሰገደ። እንዲህ አላቸው። እሬሳዬን ከፊት ያርቄ እንዲቀብር ከወደዳችሁኝ ስሙኝ፣ ለሳራ ልጅ ለሰአር ልጅ ለኤፎሮንም ስለ እኔ ንገሩት። በእርሻውም ዳር ያለችውን ድርብ ክፍል ያላትን ዋሻውን ይስጠኝ። መቃብሩ የኔ ርስት እንዲሆንም በሚገባ ዋጋ በመካከለኛው ይስጠኝ ከእርሱም እገዛለሁ። ኤፍሮንም በኬጥ ልጆች መካከል ተቀምጦ ነበር። የኬጥ ሰው ኤፍሮንም የኬጥ ልጆችና ወደ ከተማ የሚገቡ ሁሉ ሲሰሙ ለአብርሃም እንዲህ ሲሉ መለሱለት፣ አይደለም ጌታዬ፣ ቀርበህ ስማኝ። እርሻውን በውስጡ ያለውንም ዋሻውን ሰጥቻለሁ፣ በወገኔ ልጆች ፊት ሰጥቻለሁ፣ ሬሳህን ቅበር። አብርሃምም ለሀገሩ ሕዝብ ሁሉ ፊት ሰገደ። የሀገሩ ሕዝብም ሲሰሙ ለኤፍሮን እንዲህ ሲል ተናገረ፣ ከኔ ቅርብ ነህና ስማኝ፣ የእርሻንም ዋጋ ከኔ ውሰድ፣ ሬሳይንም በዚያ ያቀብራለሁ። ኤፍሮንም ለአብርሃም እንዲህ ሲል መለሰለት፣ አይሆንም፣ ጌታ ሆይ እኔን ስማኝ፣ የአራት መቶ ምዝምዝ ብር ወርቅ ምድር በእኔና በአንተ መካከል ምንድን ነው እንግዲህ ሬሳን በዚያ ቅበር አብርሃምም የኤፍሮን ነገር ሰማ አብርሃም የኬጥ ልጅ ፊት የነገረውን ተቀባይነት ያለውን ግብዣ ያይደላ አራት መቶ ምዝምዝ ብር መዝኖ ለኤፍሮን ሰጠው በመምሬ ፊት ያለውን ባለ ድርብ ክፍል የሆነ የኤፍሮን ምርሻም ለአብርሃም ጸና እርሻው በእርሱ ያለ ዋሻ በእርሷ ውስጥም ዙሪያ ያሉ እንጨት ሁሉ በኬጥ ልጅና በከተማይቱ በር የሚገቡ ሁሉ ፊቱ ለአብርሃም ርስቱ ሆነ። ከዚያም በኋላ አብርሃም ኬብሮን በምትባል በመምህሬ ፊት በከነአን ምድር ባለው እርሻ ባለድርብ ክፍል በሆነው ዋሻ ውስጥ ሚስቱ ሳራን ቀበረ። እርሻውና በእርሱ ያለውን ዋሻ በኬጥ ልጆች ዘንድ ለአብርሃም የመቃብር ርስት ሆኖ